ይመስለኛል አሁን ይሄ ልጅ እንደዚህ ሊጫወትበት የሚችለው ቢያንስ እንኳን እነሱ ጋር ብታገናኙት። ፕሊስ ሼር እያደረጋችሁ አንደኛ ነገር የእሱን ቪዲዮ በጣም ብዙ ሰው ተመልካች ነበረ፣ በሱ ፕሮፋይሉን ስለቀየረ ሰው እየተመለከተለት አይደለም። ልጁ ምን አይነት ችግር ውስጥ እንዳለ እንግዲህ ፈጣሪና እሱ ትናንት ዕለት የለቀቀውን ስትሰሙ የእውነት በጣም ታዝናላችሁ ከምላችሁ በላይ ማለት ነው። እመቤቴን ነው ምላችሁ። እኔ በጣም ያሳዘነኝ አንደኛ፣ ለእሱ እንደዚህ አይገባውም። በጣም ብዙ ልፋት እየለፋ ልፍ ምንድን ነው? ፍትህ ለሚያስፈልጋቸው ሰዎች ጠዋት ማታ እየለፋ የነበረ ልጅ፣ አሁን ደግሞ እውነቱን አውጥቶ ሚዲያ ላይ ስላጋለጣቸው፣ እንግዲህ እነዚህ ሰዎች መቆሚያ እና መቀመጫ ነው ያሳጡት ልጁ ቪዲዮ እንዳይለቅ እንዳይሰራ ከቤት እንዳይወጣ ያደረገው እንግዲህ ከዚህ በፊት እንግዲህ ከሱ ከአንድ ሚሊዮን በላይ የታየ ቪዲዮ ታስታውሱ ከሆነ የሱ ሰውዬ ባለቤት ማለት ነው። እሱ የሱ ቪዲዮ ባለቤት ነው። አሁን ይሄን ልጅ አላስቆም አላስ እንትን አላስ ብለው ያለ ሞር እንኳን ሚዲያ ላይ በቶክቶክ በሉ በፌስቡክ በሉ በምንም በቃ በምንም በምንም እንዲጠፋ ያደረገው ይሄ ሰውዬ ነው ማለት ነው። እና ሰው ብዙ ሰው አላወቀለትም። ልጁ ለምን ጠፋ፣ ለምን ጠፋ ብቻ ነው እንጂ ልጁ ምን አይነት ስቃይ ውስጥ እንዳለ እንግዲህ በእናንተም በተመልካችም አትፈርዱ። ምክንያቱም እሱ ደግሞ አንደኛ ጥፋቱ ምንድን ነው? የራሱን ቻናል እንትንም ፕሮፋይል ስለቀየርም እንግዲህ ከአንድ ሚሊዮን ከእስከ አስራ ምናምን ሺህ የሚታይለት አሁን በሁለት መቶ እስከ ሁለት ሺ ሰው ነው እየተመለከተ ያለው። እና የልጁን እንትኑን ማንም ሰው እስካሁን ድረስ አላወቀውም ማለት ነው። አብዛኛው ትንሽ ሰው ነው እየተመለከተ ያለው ፕሮፋይሉን ስለቀየረ ማለት ነው። እና በጣም አስቸጋሪ ውስጥ እንዳለ እኔ በጣም ነው ያሳዘነኝ እውነት። ይህ ልጅ እንግዲህ ለምትመለከቱት ሰዎች ታቁታላችሁ። ከዚህ በፊት ምን አይነት ድካም፣ ምን አይነት ውጣ ውረት፣ ከገጠር እስከ አረብ ሀገር ድረስ እየመጣ በጣም በተለይ ለሴቶች ለሴቶች ብቻ ሳይሆን ለተበደሉ ሰዎች ራሱን አሳልፎ የሚሰጥ ጀግና ወንድማችን ነው። አሁን ደግሞ ኢትዮጵያ ውስጥ ቁጭ ብሎ እንግዲህ እንዳይሰራ ያደረጉት ቪዲዮ እንዳይለቅ ያደረጉት ሰዎች እንግዲህ ልጁን እያሳደዱ እያሳቀቁ እና እውነቱ ስለ አውጥቶ ሚዲያ ላይ ስላለባቸው ጥቅማቸውን ስላስቀረባቸው አሁን ላይ ልጁን እንደዚህ እያሰቃዩት ያሉ ሰዎች፣ እኔ የምለምናችሁ ነገር ፕሊስ እየገባችሁ ሼር አድርጉ አሁን የእሱን ቪዲዮ በትንሹ ቆርጬም መግቢያ ላይ አደርግላችኋለሁ የሚለውን አዳምጻችሁ ሼር አድርጋችሁ ለዚህ ልጅ መፍትሄ የሚያገኝበት የሚያግዘው ሰው እንድናገናኘው በእግዚአብሔር እላችኋለሁ፣ የምትችሉ ሰዎች ሁላችሁም። የእውነት በጣም የሚያሳዝን ልጅ ነው። አሁን ያለበት ሁኔታ በጣም አስቸጋሪ ነው። አሁን የተለቀቀው ቪዲዮ ራሱ ከአመት በፊት ነው አለ የተቀረጸ ቪዲዮ ነው ብሏል። እሱም ያው ቪዲዮ እስከ መጨረሻ ካያችሁት ምን እንደሚያወራ ትሰሙታላችሁ ማለት ነው። አሁን ላይ በጣም እኔ አንደኛ ነገር ልጁ እንደዚህ አሁን ይሄ ሁሉ ዛቻ አይደርስበትም ነበር ከሰው ጋር ተጠግቶ አብሮት የሚሰራው ሰው እሱ ደግሞ የሚያሳዝናችሁን ነገር አብሮ ጓደኛ እንኳን ሲያፈራ ጠላት ነው የሚሆኑበት፣ ከጀርባ የሚወጉት ናቸው እንዳለ ያሉት ባለፈውም የገዛ ጓደኛው ነው ሊገለው የነበረው እግዚአብሔር ትረፍ ብሎት ነው የተረፈው። እና ከማን ጋር ተማምኖ እንደሚሰራ ግራ ነው የሚያጋባኝ። እና እነ ሚኪ ጋር አሁን እነ ሚኪ እንደነ ሚኪ እንደነ ልውል ዘላለም እንደምታያቸው እንደነሱ አይነት ጓደኛ እንዲያገኝ የእውነት ሸር እያደረጋችሁ፣ ወንድማችን ቢያንስ እዚህ ጭንቀት ያለበት ውስጥ እንዲወጣ እናደርገው ፕሊዝ። ኢትዮጵያ ውስጥ መቼም እውነት የሚያወራ ሰው እንደምታዩት አይወደድም። ሁልጊዜ ውሸት የሚያወራ ሰው ነው የሚወደደው። እውነት ሁልጊዜም ተደብቀ እንድትቀር ነው የሚፈልጉት። ውሸት ብቻ እንድታወሩ ነው የሚፈልጉ። ደግሞ እነዚህ ጀግኖቻችን ደግሞ እውነትን እውነት ናት ብለው የሚያጋፍጡ ፊት ለፊት እየመጡ ለነሱ ደግሞ ከጀርባ እንግዲህ እንደምታዩት በጣም ብዙ ፈተና እያዩ ነው፣ መግቢያና መውጫ እስከሚያጡ ድረስ። ከዚህ በላይ እኔ እንጃ እውነት ቪዲዮውን ስታሳሙት እጅግ በጣም ነው የሚያሳዝነው። ልጁ አሁን ላይ በተለይ አሁን ያለበት ሁኔታ ምንም ባላጠፋው በሰው እንትን ይህ ሁሉ የሚሰቃየው በሰው ነው። እሱ ምንም ነገር የሰራው ነገር የለም እና እኔ እንዲያው የምለምናችሁ ነገር ሸር እያደረጋችሁ ሰው ማለት እንዲያግዘው አድርጉት ፕሌስ በኋላ የሆነ ከተጎዳ በኋላ ወይኔ ምናምን ከምትሉ ጠፋ ጠፋ ጠፋ ትላላችሁ፣ ግን ቪዲዮውን ሸር እያደረጋችሁ ለሰው እንዲያግዘው ቢያንስ እንደዚህ አይነት ውስጥ አሁን ላይ ጭንቀት ውስጥ ቤት ውስጥ ምንም ነገር እንዳይሰራ ያደረገው ይሄ ሰውዬ ፍትህ እንዲያገኝ እና ተይዞ እስር መታሰር አለበት ልጁን መውጫ መግቢያ ያሳጣው ሰውዬ ማለት ነው። አረ፣ በጣም ነው እንጃ። የእውነት አንዳንድ ጊዜ ልቦና ይስጣቸው፣ በተለይ ብር እና እንትን ያላቸው ሰዎች እጅግ በጣም በተለይ ኢትዮጵያ ውስጥ የምናየው ነገር እንደ ፊልምም እንደ እንትንም ይሆንባቸዋል፣ ይምታታባቸዋል። ሰው በጣም ጨክኗል። በየሰከንዱ የምናየው ነገር እንደ ፊልምም እንደ እንትንም ይሆንባቸዋል፣ በቃ ይምታታባቸዋል። ጥሩ የሚሰራ ሰው ሁልጊዜ ፈተና ይበዛበታል። ለምን እንደሆነ አላውቅም፣ እንደምታዩት ነው። በቃ እኔ በጣም ነው ያሳዘነኝ፣ ቪዲዮውን ስታዳምጡት እኔ እውነት በስማ የሚታገዝ ቢሆን አልኩኝ። የእውነት በጣም ነው የሚያሳዝነው፣ ጓደኛ ብሎ የሚይዛቸው ጓደኞች ከጀርባ ሆነው ለሱ ሴራ እያሴሩ እሱ እንትን ለማለት ምንም ምን እንጃ። ለምንድን ነው ግልጁ ሰው ማይወጣለት በእግዚአብሔር ስም? ሰው ምቀኛ ነው ሲጀመር እሱ አገኘ ወይ እንትን አለ ብሎ በዋል ሆነው በሆነው እንትን እያሉ ልጁን እያሰቃዩት ነው እና ፕሊስ እናንተ ላይ ሼር እያደረጋችሁ ለሚመለከታችሁ ለነሚኬ እንደነንትና ልክ በእነሱ አይነት ስራ የሚሰሩ ሰዎች እንዲያግዙት እነንትን በለው ፕሊስ ጋይዝ ማለት ነው እና ፕሊስ ጋይዝ ሁላችሁም ሽር እያደረጋችሁ እንግዲህ ወንድማችን ያግዙት። መልካም ነው የሚሰራ እንግዲህ እንደምታዩት ነገር ለምንም የሚበገር አይደለም፣ የሰው ልጅ የሰው ችግር የሚገባው እና አሁን ላይ ደግሞ እሱ ችግር ውስጥ ስላለ ያው እኛ እንግዲህ ተመልካቾች ዝም ብለን ማየት ነው፣ ምንም ነገር ማድረግ አንችልም። ግን ደግሞ ባጠገቡ ሆነው ኢትዮጵያ ውስጥ ያሉ ሰዎች እንዲያግዙት ልክ በእንደሱ አይነት ስራ ተሰማርተው የሚሰሩ በጣም ብዙ ወጣቶች አሉ እና ከእነሱ ጋር እንዲያግዙት ለማድረግ እናንተ ሼር አድርጉ። የእሱ እንትን ምንድን ነው? ቪዲዮው እንዳልኳችሁ ያው አብዛኞቻችሁ የእሱን ቻናሉ ጠፍቶባችኋል። ፕሮፋይሉን ስለቀየረው ቻናሉ ስሙ አልተቀየረም፣ ግን ፎቶ ስለተቀየረ ሰው ምንም አላወቀው። ለዛም ይመስለኛል አሁን ላይ በጣም ነው። እኔ እውነት ቃል የለኝም። በጣም ነው ያሳዘነኝ። ልጁ ሲያወራ ራሱ አንጀታችሁ ነው የሚበላው። ለሰው ብሎ እንደዚህ ለሰው ለሰው ብሎ እኮ ነው ምንም። አሁን በእንደዚህ አይነት ስራ የሚሰሩ ሰዎች ሁላቸውም በየእንትኑ በቤተሰብ በምናምንም ይመጡባቸው። ለራሳቸው ችግር ብለው አይደለም ለሰው ብለው መፍትሄ ለማስገኘት ብለው ጠዋት ከማታ ሲለፉ እንግዲህ እውነትን እውነት አድርገው ሲያወጡ፣ እነዚህ ባለ ሀብት ወይም ዝንትን ያላቸው ሰዎች ደግሞ ያው እንግዲህ እነሱን በገንዘባቸው እነሱን የሆነ ነገር ለማድረግ ጠዋት ማታ እንቅልፍ የላቸውም ማለት ነው። አሁን የዚህ ልጅ ጉዳይ በጣም ነው የሚያሳዝነው። የእውነት እግዚአብሔር ይጠብቀው እያላችሁ ጸሎት አድርጉለት። እስከ መቼ ድረስ ሰውን ትጠብቃችሁ ትድናላችሁ? ጎበዝ፣ እንደው ከእንደዚህ አይነት ነገር እግዚአብሔር ይጠብቀን እንጂ ጥላቴ መጣ አልመጣ እያለ ልጁ ተሳቆ ሊሞት በገዛ አገሩ፣ ለዛውም አዲስ አበባ ውስጥ ቁጭ ብሎ በጣም ከባድ እኮ ነው። ባለፈው መስፍን የሚባለው ሳይሞት በፊት አሁን እነልውል ጥንቃቄያቸው በጣም ጎበዝ ናቸው። ምግብ ቤት ውስጥ ነው የሚመገቡት። ምክንያቱም መስፍን ብዙ ነገር ስለሚላቸው ምግብ ምናምን እንዲያስ አድርገው እንዲሰጧቸው በመርዝ ምናምን ብዙ ነገር ስለሚያዝ አሁን ይሄ ልጅ ራሱ ጥንቃቄ ማድረግ አለበት። ኦሬዲ ልጅ እንኳን እንደማይወጣ በጣም እንትን ውስጥ እንዳለ እንግዲህ ትናንት የለቀቀውን ቪዲዮ ስታዩ ያሳዝናችኋል ግን ከባድ ነው በጣም ለሰው ብሎ ሁሉ እንትን መክፈሉ። እኔ እንጃ የእውነት፣ እግዚአብሔር አምላክ በምትሄዱበት ሁሉ እግዚአብሔር የሰው ልጅ የሰውን ውለት አይመልስም፣ ከፈጣሪ ታገኙታላችሁ። ደግሞ እንደዚህ አይነት ጭንቀት ውስጥ ስትገቡ እኔ በጣም ነው የሚያሳዝኑኝ፣ የእውነት በፊትም እነልውል ዘላለም እንደዚህ ያልሆነ እንትን ትሲሉ ሲታገት ምናምን እንደዚህ ብዙ ነገር ሲያደርሱባቸው። ያሳዝኑኛል። ለሰው ብለው እንደዚህ ራሳቸውን እስከ ማለት ድረስ ይህ ልጅም ምንም በማያውቀው እንግዲህ እውነቱን አውጥቶ ሚዲያ ላይ ስንት ፖስት ስላደረገው ቪዲዮቸውን፣ በዚህ ነው የሚያሳድዱት እንጂ እዛ ምንድን ነው ደንበራቸውን ሂዶ አርሶባቸው ወይም እንትናቸው ወስዶባቸው አይደለም፣ እውነትን ስለተናገረ ብቻ ለማንኛውም ጋዝ እየገባችሁ እንግዲህ እዩላት። ፕሊስ ፕሊስ ፕሊስ ልጁ በጣም አደገኛ ማለት የሰውዬ እያሳደደው ከሆነ በቃ ልጁን እኔ እንጃ። እውነት እባካችሁ፣ እውነት ጥሩ ለሚሰራ ሰው ይሄ አይገባውም። ሲጀመር በሰው ነገር ይሄ ሁሉ መሰቃየት የለበትም። እውነት ምስኪን፣ እኔ በጣም በጣም ነው ያሳዘነኝ፣ ከምላችሁ በላይ ማለት ነው። ቪዲዮን ሸር እያደረጋችሁ ከሱ ጋር አብረው እንዲሰሩ እና እንዲያግዙት ማድረግ ትችላላችሁ። መልካምነት ከዚህ ነው የሚጀምረው። ፕሊስ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉለት። የእሱን እኔ ብዙ ጊዜ ደጋግሜ ደጋግሜ ነግረችዋለሁ ቪዲዮ እየለቀቀ ነው። ፕሮፋይሉን ስለ ቀየረው ነው እንጂ ገብታችሁ ማየት ትችላላችሁ እያልኳችሁ ነው። ትናንትም ቪዲዮ ለቆ ግን ምንም ሰው አላየለትም። ያው እንትኑ ስለቀየረው ሰው ጠፍቶበታል፣ ሌላ ሰው መስሎት ማለት ነው ለማንኛውም እየገባችሁ አሁን እኔ እየሱን እንትን በትንሹ አሳያችኋለሁ። እንግዲህ እየገባችሁ ፕሌስ እናግዘው። እውነት በጣም የሚያሳዝን ልጅ ነው። በሰው ጣጣ እንደዚህ ሁሉ መሰቃየቱ ራሱ ምስኪን በሰው ምንም በማያውቀው። ኧረ በፈጣሪ ግን ምን አይነት ምን አይነት እንትን ነው ግን በስማ ለማንኛውም የሚወዳችሁ የማከብራችሁ የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ኮሜንታችሁን ከስር ጻፉልኝ። ሰላም እና ፍቅር ተመኞላችሁ። በሌላ ቪዲዮ እስከምንገነ ድረስ ደራሰን ብቱን ወዳችኋለን። ላይክ ያደረጋችሁ ወንድማችን እንግዲህ እውነት ከቻላችሁ የእሱን ቪዲዮ እየገባችሁ እዩት። ሰላማችሁ ይብዛልኝ። መልካም ጊዜ የተመኞላችሁ። ባይ ባይ